አመሰግናለሁ። ኃይለ ኢየሱስ እንዴት አርፍዳል? እንግዲህ ቀደም ሲል አንተም እንዳነሳው የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ በርካታ ተግባራትን ሲያከናውን መቆየቱ ይታወሳል። ታዲያ ከዚህ አንጻር በተለይ ከሃይማኖት ተቋማት መሪዎች ጋር እንዲሁ ውይይት በማድረግ የበለጠ ውጤታማ መሆን በሚቻልባቸው ጉዳዩ ዙሪያ ሲመክር መቆየቱ ይታወቃል። ታዲያ በዛሬው እለትም ከተለያዩ የሃይማኖት ተቋማት የተውጣጡ ምሁራን ጋር በተለይ እስካሁኑ የምክክር ሂደቱ ላይ ስለነበራቸው አስተዋጽኦና በተለይ ደግሞ በቀጣይም ስለሚጠበቅባቸው አበርክቶ ሰፋ ያለ ምክክር ተደርጓል ማለት ነው። ታዲያ በዚህ መድረክም ከተለያየ የሃይማኖት ተቋማት የተውጣጡ ምሁራን ተሳታፊ ሆኗል። ይህን የውይይት መድረክም የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች መርተውታል ማለት ነው። ታዲያ በዛሬው መርሃ ግብርም በተለይ እንደሚታወቀው የበርካታ የህብረተሰብ ክፍል የኢትዮጵያ አብዛኛው ማህበረሰብ በሚባል ሁኔታ የተለያዩ ሃይማኖት ተከታይ እንደመሆኑ በዚህም በሃይማኖት ተቋማት የሚተላለፉ የሰላም አስተምህሮቶችና የስነ ምግባር መቅረጽ ሂደቶችን በመከተል ሀገር እንደ ሀገር እንድትቀጥል የሃይማኖት ተቋማት ሚና ከፍተኛ እንደነበር ይታወቃል። ያም ሆኖ ግን በተለይ እንደ ሀገር መግባባት በሚፈለግባቸው ጉዳዩ ዙሪያ የጋራ የሆነ የምክክር መራግብር ባለመዘጋጀቱ እንደ ሀገር በርካታ ዋጋ ሲያስከፍል ቆይቷል። ታዲያ ይህንን ለመቅረፍ በተለይ የኢትዮጵያ ሀገራዊ ምክክር ኮሚሽን ከፍተኛ አስተዋጽኦ እንደሚኖሩ ታምኖበታል። ይህንንም በተግባር ለማረጋገጥ በርካታ ጥረቶች እየተደረጉ እንደሚገኝ ይታወቃል። ታዲያ ምክክር ኮሚሽኑ የበለጠ ውጤታማ ለማድረግ በሚያስችለው ጉዞ ላይ ከበርካታ አጋራት አካላት ጋር እየሰራ እንደሚገኝ ይታወቃል። ታዲያ ከእነዚህ መካከል የመገናኛ ብዙሃን ባለሙያዎች፣ የተቃዋሚ ፓርቲዎች እንዲሁም መንግስትን ጨምሮ ከበርካታ ጋር አካላት ጋር እየሰራ ይገኛል። የበለጠ ደግሞ ውጤታማ ለመሆን እንዲሁ ከሃይማኖት ተቋማት ጋር ያለው ቁርኝት ከፍተኛ ስለመሆኑ ነው የሚነሳው ማለት ነው። ታዲያ ከዚህ አንጻር ከዚህ ቀደም በነበሩ መርሃ ግብሮች በተለይ በአጀንዳ ልየታና የተሳታፊዎች ልየታ ሂደት ላይ የሃይማኖት ተቋማት ከፍተኛ ተሳትፎ ሲያደርጉ እንደነበር ይታወቃል። ታዲያ በዛሬው መድረክ ደግሞ ከተለያየ ሃይማኖት ተቋማት የተወጣጡ ምሁራን እንዲሁ ከዚህ ቀደም በነበራቸው ተሳትፎና በተለይ በቀጣይ ደግሞ በቀሪ ስራዎች የበለጠ የሀገራዊ ምክክሩን ውጤታማ ማድረግ በሚያስችሉ ጉዳዮች ዙሪያ ሰፋ ያለ ምክክር ሲካሄድ ቆይቷል ማለት ነው። ታዲያ በዋናነት በተለይ ቀሪ ስራዎችን በተመለከተ በዛሬው መድረክ የብሔራዊ የሀገራዊ ምክክር ኮሚሽኑ ስላደረጋቸው ጉዞዎችና በተለይ ከሃይማኖት ተቋማት ጋር ስለነበረው ቁርኝት ሰፋ ያለ ማብራሪያ ተሰጥቷል። ታዲያ በቀጣይ ደግሞ ስለሚጠበቁ ቀሪ የቤት ስራዎች ዙሪያ ከሃይማኖት ምሁራኑ ጋር ምን መስራት አለብን የሚለው እንዲሁ ምክክር ተደርጎበታል ማለት ነው። እንደሚታወቀው ከትግራይ ክልል ውጪ በአብዛኛው በሁሉም የሀገሪቱ ክፍሎች የአጀንዳ ልየታና የተሳታፊዎች ልየታ ሲደረግ ቆይተዋል። ታዲያ ቀጣዩ የሚጠበቀው የትግራይ ክልል እንዲሁ የአጀንዳ ልየታና የተሳታፊዎች ልየታ እንደሚደረግ ይጠበቃል። ይህንን ጨምሮ የዲያስፖራዎች የአጀንዳ ልየታ እንዲሁም ደግሞ በተለያየ ምክንያት በዚህ ሳይሳተፉ የቀሩ የፖለቲካ ፓርቲዎች እንዳሉ ይታወቃል። ይህንንም በማካተት ጭምር የበለጠ ውጤታማ ለማድረግ ምን መደረግ አለበት፣ ምንስ ደግሞ መስተካከል አለበት በሚለው ዙሪያ ውይይት ተደርጓል ማለት ነው። በተጨማሪም ደግሞ የዛሬው መድረክ የሃይማኖት ተቋማት የእርስ በርስ መግባባታቸውን ለማጠናከር ምን መደረግ አለበት የሚለው እንዲሁ አንዱ የዚህ ምክክር ሂደት እንደመሆኑ ይህም በውይይት መድረኩ ላይ ተነስቷል። ሀገራዊ ምክክሩ ተቀባይነቱን ለማሳደግ በተለይ ደግሞ የሃይማኖት መምህራን ከምእመናን ጋር ያላቸው ቁርኝት ከፍተኛ እንደመሆኑ ይህን ግንዛቤ በማስፋት ረገድ የበለጠ ሊሰሩ እንደሚገባ እንዲሁ በምክክር መርሃ ግብሮች ተካሂደዋል ማለት ነው። ከዛም ባሻገር ደግሞ በተለይ ከሃይማኖት ተቋማት ወይም ደግሞ ከቤተ እምነቶች ጋር የተያያዙ ጉዳዮች በአጀንዳነት የቀረቡ ርዕሰ ጉዳዮች ሊፈታ የሚገባው ከቤተ እምነት ወይም ደግሞ ከሃይማኖት ተቋማት ጋር ሊሆን እንደሚገባም እንዲሁም ምክረ ሀሳብ ከዚሁ መድረክ ተነስቷል ማለት ነው። ከዛ ባለፈ ደግሞ በዋናነት በተለይ አንደኛው የሃይማኖት ተቋማት መሰረታዊ ጉዳያቸው ሀገር እንደ ሰላሟን አስጠብቃ እንድትቀጥል ዜጎቿም እርስ በርስ ያላቸው መከባበርና አንድነት አጠናክረው እንዲቀጥሉ ለማስቻል እንዲያደርጉ ከመሆኑ አንጻር በተለይ የሀገራዊ ምክክር ኮሚሽኑ የጀመረው እንቅስቃሴ በእጅጉ ሊበረታታ የሚገባ ስለመሆኑም አብዛኛው የእነዚህ የሃይማኖት ተቋማት ምሁራን አንስተዋል ማለት ነው። በመድረኩም ንግግር ያደረጉት የ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሀመድ ድሪር ሰዎች ከጠላቶቻቸው ጭምር ችግሮችን፣ ልዩነቶችን በጋራ በመወያየት በሰላም በጠረጴዛ ዙሪያ ሊፈቱ እንደሚገባ የበርካታ የሁሉም የሃይማኖት ተቋማት አስተምሮ መሆኑን አንስተዋል። በዚህም ሀገር እንደ ሀገር እንድትቀጥል የሃይማኖቶች አስተዋጽኦ ከፍተኛ እንደነበር አውስተዋል። ታዲያ በቀጣይም በተለይ መሰረታዊ ሀገራዊ አጀንዳዎችን ለመለየት መፍትሄ ለማበጀትም እየሰራ የሚገኘው የሀገራዊ ምክክር ኮሚሽን ሂደቱን ለማገዝ በተለይ ደግሞ የሃይማኖት ምሁራን ሚና ከፍተኛ በመሆኑ ይህንን ማገዝ እንደሚገባቸው በዚህ መድረክ ተጠቁሟል ማለት ነው። ሀይላይስ እንግዲህ በመጨረሻም በአሁኑ ሰዓትም እንግዲህ በርከት ያሉ ሀሳቦች ከተለያዩ የሃይማኖት ምሁራን እየተነሱ ምላሽና ማብራሪያ እየተሰጠባቸው ይገኛል ማለት ነው። ለአሁኑ ያለኝ መረጃ ይህን ይመስላል። አመሰግናለሁ።